እየሰራ ነው። ማህበረሰባችን ለልማት ያለው ቀናኢነት እኔ ከደስታም ደስታም በላይ ነው። ለዚህ ማህበረሰብ ለመምራት በጣም ትደሰታለህ። ምክንያቱም ይህ ማህበረሰብ ለልማት ማንነቱ ከተመለሰለት ማንነቱ ከያዘ በኋላ በሆነ ይሁን ልማቶች አንዲትን ቀን ጠይቀ ነው እንዲ አንድ ሚሊዮን አምስት ሺህ የሰጠችን እህታችን አለች። ለዚህ ልማት አለማንባቸው ትባላለች ከአሜሪካ እሷን ነው ሁሉ ነገር የምታስተባብረው ሶላር ተገጥሞለት የሃያ አራት ሰዓት መብራት አገልግሎት እንዲያገኙ ህፃናት ሲወለዱ ማሞቂያ እንዲያገኙ ሌሎች ሌሎች ስራ አገልግሎት እንዲሰራ በአንድ በጎ አድራጊ የገለሰው ሶላሩ ተገዝቶ የተራበ እና አሁን ተሟልቶ ክሊኒኩ አገልግሎት እንዲሰጥ ተደርጓል። ያን የተደረገው ያው የኔ ነው ብሎ የሚያስብ መሪ፣ የአካባቢ ማህበረሰብ የራሳቸው ልጆች በመሆናቸው ምክንያት ነው። ህዝብ ካመነ ህዝብ ከደገፈ የማትፈታው የማትወጣው የማትወርደው ችግር የማትላቀቀው መከራ የለም። ሁሉም ትላቀቀዋለህ። ህዝብ ከጎነ ከሆነ ከደገፈ ሁሉም ችግር መቅረፍ ይቻላል። ስለዚህ የለውጡ የነፃነቱ አንዱ በልማት መካስ ስለሆነ ነፃነት ማግኘቱ አንድ እጁን ይዞ እያጠበቀ፣ በልማቱ ደግሞ ማህበረሰቡ ያመራሩ ተነሳሽነት፣ ቀናኢነት እና ስራው ያለው ተነሳሽነት በማየት ማህበረሰቡ ደግሞ ያለው ብርታት ለአመራሩ አቅም ሆነ። ይህንን ይመስለ ወልቃይት ለወልቃይታውያን ነው። እነሱ በተለይ ውጭ ላይ ያሉ እህት ወንድሞች ይሄ ሁለተኛው አንድ ወቅት ላይ ደብረ ብርሃን አካባቢ ላይ እንደዚህ በሕክምና ቁሳቁስ እና በተለይ ደግሞ ይሄ አይኑ ግርዶች ላለባቸው በጎ አድራጎት መጠው የሰሩ እህት ወንድሞችን አይቻለሁ። በአማራ ክልል እንግዲህ ሁለት ቦታ ላይ በጎ ዜና ሰምቻለሁ፣ ውጭ ካሉ እህት ወንድሞች። ከዛ ውጭ ያለው አማራ ክልል ላይም ኦሮሚያም የትኛውም ክልል ላይ ህዝቡን መሰረት ያደረገ ሚዲያ እንኳን የለውም። ህዝቡ በዛ ህዝብ ስም ሊሸቅል የሚመጣ አሽንጉሊት ነው። ለምን ከህዝቡ ጋር ግንኙነት ያለው ከህዝቡ ጋር ወዳጅ የሆነ ሰው ቢመጣ ህዝብን ይጠቀም። ህዝብን መጥቀምና በጎ ነገርን እንዲኖር መፍቀድ ራሱ ከራሱ አይደለም። በጎ ነገርን በራሱ እንዲኖር ማድረግ ልምድም የለውም። ህወሓትም፣ ላኪዎቹም፣ ሻቢያም፣ ግብፅም አለም ላይ ያለው አጠቃላይ ቀመርም የሌሎችን በማጥፋት የነሱ ተላላኪ አድርጎ በባርነት በዘላቂነት ለመቆጣጠር የሚደረግ አሻጥር የሞላበት ሁኔታ እንጂ የመጠቃቀምና የመረዳዳት ልምድ የለም። አሁን ያለችዋን ዓለም ማየት ያልነው ለዛ ነው። ሰው በዛ ስሜት ላይ ወልቃይት ላይ የሚያደርጉት ወንድሞች በርቱ። እስራኤል አሁን ከጋዛና ሌላው ጋር እየበዛ የመጣውን ነገር ብንጠላውም እስራኤል ሀገርን ሀገሯን የራሷን ሀገር ለመመስረት እስራኤላውያን ያደረጉትን በጣም ነው ምናደርገው። ሀገራቸውን ለመመስረት ለመጠበቅ በሀገራቸው ላይ ሌሎችን እስከ ማጥፋት መሄዱን ብንቃወመው ለሀገር መቆርቆርና ሀገርን ለማስቀጠል የሚደረገው መሻትና መነሳሳት በጣም አሜዚንግ ነው። ይህን ተሞክሮ ከእስራኤል የሀገር ለመስራት የተደረገውን ጥረት እኔ ከእስራኤል ላይ የበለጠ ነገር አልሰማውም አላየሁም፣ ማለት እችላለሁ። እኛ ጋር ልክ ከእስራኤል ላይ የበዛ የሀገር ጉጉትና ሀገር ለመመሰረት ያለን የበዛ ፍላጎት ውሰዱና፣ እኛ ጋር ደግሞ ያሉት ባንዳዎች ሀገርን ለማፍረስ የበዛ ፍላጎት ያላቸው በተቃራኒ ተመልክቱ። ሀገራቸውን ለማፍረስ ገንዘብ የሚያዋጡ ማህበር የሚመሰርቱ ሰው ሊቀብሩ ብቻ፣ ሰው ሊገሉ ብቻ ማህበር የሚያዋቁ ሚዲያ የሚመሰርቱ ጎፈንድሚ ምናምን ሁሉ ነገራቸው ለጥፋትና መጠፋፋት ብቻ መርዝ ብቻ የሚቀም በጣም የሚያሳዝንም ነው። እና ይህንን ይህንን ቀዳዳ ሰው እየያዛችሁ ከዛ ህዝቡ ምን ይላል? ተናገረ ብለው ዛሬ ይግደሉኝ፣ ልጄም ሞታለች ነው የሚለው ይሄ አባት። አረንጓዴ ያለበሰው ይሄ መንግስት አይደለም ወይ? ይሄው ተስፋ በመቁረጥ ነው እየተናገረ ያለው። ልጄም ሞታለች እኔንም ተናገረ ብለው ይግደሉኝ ይላል።

የራቆተው እያለበሰ ነበር። አልጎዳንም ነበር እና ማታ መጥቶ ይግደለኝ ተናገረ ተብሎ ተናገረ ተብሎ ማታ መጥቶ ይግደለኝ። ልጄ ገበያ እንደወጣች የምሰጠው የለኝም ብላ ነው የሞተችው። ገንዘብ የምትከፍለው አጣ ነው የሞተችው። ይህንን ነው ገንዘብ አውጥታችሁ የምትደግፉ። ይህንን መከራ ነው በዚህ ህዝብ ላይ የምታደርጉት። የእናንተ አዋቂነት፣ የእናንተ ምሁርነት፣ የእናንተ ፖለቲከኛነት፣ የእናንተ ሰውነት ምን አለ ባይሆን ምን አለ ውሃ ሆናችሁ ብትቀሩ? ምን አለ የፈጠራችሁስ? ምድር ምን አለ ያላችሁበትስ? ምን አለ እናንተ ጋር ያለ እንደው ምንም ብሎ በብዙ መነገር ያለበት በእነዚህ ሰዎች የሚነግዱ ናቸው። ሚዲያው ላይ ሁሉ የሚጮሩት የእነዚህ ሰዎች ስቃይ እንዳያበቃ ነው የሚሰሩት። የእነዚህ ሰዎች ስቃይ እንዳያበቃ ሁልጊዜ እየሄደ ወጣት ያስጨርሳሉ። ሁልጊዜ እየሄደ ልባት ያስፈጃሉ። ሁልጊዜው እንደዚህ ያስለቅሳሉ። ዛሬም ያ ነገር እንዲቀጥል ነው በግልጽ ከጠላት በላይ ጠላት ሆነው እየሰሩ ያሉት ማለት ነው። ብታምነውም ባታምነውም ወጣቶች፣ እኛ እዚህ ያለነው ለእናንተ ብለን ነው። ከዚህ የስልጣን ወንበር የተጣበቀ አንዳች አይነት ፍላጎት የለንም። ፍላጎታችን ጨርሰናል። የእናንተ መብት፣ ጥቅም፣ ክብር ተነክቷል ብለን ከብዙ ኃይል ተጣልተናል። እኛ እየተርመጠመቅ ነው ያለነው ለእናንተ ነው። ያኔ ለውጡ ሳይጸና ደብረ ታቦር ላይ ያካሄድ ነው መድረክ በሁሉም አካባቢ እንዲከፈትልን ጥያቄ ነበርነው ተሳተፋቸው ወጣቶች ተኖራላቸው የእናንተን ስሜት እኮ ነው በደንብ ሳይሸራረፍ አማራ ቲቪ እንዲያቀርበው ጭምር የተደረገ ትግልም የቆሰቆሰ ነው የነበረው። ምን ነው ንውጥ ንውጥ ትላላችሁ ወጣቶች፣ በተለይ ገና ለውጣችን እኮ ስላልጸና ነው ወርደን የመጣ ነው። የዚህ ህዝብ ታሪክ ሰሪነት ቀርቶ ብዙ መጥፎ ትርብቶች ተዘጋጅተውለት ከሌላ ህዝብ ጋር እንዳይግባባ፣ እንዲጣላ፣ እንዲጠረጠር ተሰርቶበታል። ይህን ለመለወጥ እኮ ሰርተን እየተሳካልን ነው። ሌሎቹን ማግባባትና በፍቅር መግዛት እየቻል ነው። ስለዚህ ከሌላ ሰው ጋር ፍቅር ከመሰረት ለአማራ ህዝብ መብትና ጥቅም ስንል እንደሆነ እንድታውቁት ከማንም ጋር የችናውን ዶክተሩ የተናገራት ከኦሮማራ ጥምረት ጋር ስምምነት የሚያስጠላው አውሬ እነዚህ ልጆች የጀመሩት ሂደት ያ ክፉ መንፈስ ኢትዮጵያ ውስጥ ሲቀብረው የኖረውን ቆሻሻ የመለያየትና የመጠፋፋት አስማት ሁሉ የሚያረክስ ነበር። ጀነራል ተፈራማሞን ይህን ንግግር እያስታወሳችሁ ጀነራል የሚባለውን ባለጌው ተፈራ ማሞ ማለት ይቻላል። ለምን ያ ኢትዮጵያን ባገለገለበት የተሰጠው ነው ማረጉ ተቀምጦ በእስር ቤት ሆኖ የሞት ፍርድ ከተፈረደበት አንዱ ነው ተፈራ ማሞ። እንደዚህ አይነት ካሃዲዎችን እየተከተለ የሚክድ ካሃዲ መዳን ለምኔ እንዲተርፍም እንደው አልፈቅድም። ራሱ ይሄውም እስካሁንም እየተነገረው ነው። እሱም በራሱ እየነገረው ነው እነዚህ ልጆች ያስበላቸውና አንዱን ገዳይ አንዱ ተገዳይ ለልቅሶ እንኳን አብሮ እንዳይቆም አንዱን በብሪት ወጥረህ የገዳይነት መንፈስን አውርሰህ በስጋት እንደተገናኙ ከመነጋገርና ችግሩን ከመፍታት ይልቅ እንደተገናኙ ምላጭ ስበው እንዲገዳደሉ አድርጎ የተደረገውን አሻጥር በዚህ በጣም አሁን የማልናገረው እንደ ሀገርም እንደ ሕዝብም ትልቅ ኪሳራ እየከሰረው አማራ አማራ ነኝ የሚለው እንደሆነ ይቀበል። የእነዚህ ልጆች ሞት እንኳን ያላስተማረው ዶክተር አምባቸው አማራ ሳይሆን አሳምነው አማራ የሚሆንበት ይህንን ቆሻሻ ማንም ሰው ጠቅሎ አብሮ ይዞ እንዲሄድ ነው የምንፈልገው። ከማንም ጋር የአማራን ህዝብ መብት ክብርና ነፃነት ለድርድር አቅርበን ከማንም ጋር ወዳጅነት አንመሰርትም። ይሄን የምታቁት ማንም እንዲያቅሙ ቦያለው እዚህ አላቁ ነገር ግን ፖለቲካ የሙቲ ግቲ ጉዞ አይደለም፣ የጥበብ ስራ ነው። የመግባባት የመከባበር፣ የመፈቃቀር ስራ ነው። የመስማማት ስራ ነው። ወደ ስምምነት መምጣት ነው። ስለዚህ የአማራ ህዝብ እንደሌሎቹ ወንድም ህዝቦች ሲጨቆን ሲበዘበዝ የኖረ እንጂ ጨቋኝ አልነበረም የሚለውን እየገለበጥ በሪፖርት ላይ በሰነድ ላይ እንዲሰፍር እያደረግን ነው። ይሄ የፍቅር ውጤት ነው፣ የልመና ውጤት አይደለም፣ የትግል ውጤት ነው። ይሄ ለአማራ ህዝብ ትልቅ ዛሬ ዛሬ ያሉት መንግስታት አብይን የሚጠሉበት የሰላም መድረክን ሰልፍ አድርገው የሚቃወሙበት ሰላም ለነሱ አያዋጣቸው፣ ስንሰራው የኖርነውን የመጠፋፋትና የጥላትነት ትርክትና ታሪክ ሐውልቱን ሁሉ አፍርሰው አንድ ሊሆኑ ነው ወይ? ኦሮማራ ብለው ለምን ተጣመሩ? የተጣመሩት ከሌላ ያጠፉ ኢትዮጵያን ለማፍረስ ግን ጃልመረው ከዘመነ ዘመነ ከጀርመሩ ዘመነና ሌላው ቡሽቲ ታፔላ ከሻዕቢያና ከህወሓት ጋር ከግብፅ ጋር ተጣመር ብለው እራሳቸውን የነገሩ እኔ ያልኩታል ሲሆን እነሱ ሳይናገሩ ቀድመን እናውቃቸው ነበር ተናገሩ። ሀገር ለማፍረስ የሚጣመሩ ሀገር ለመስራት የጎደለውን ለመሙላት የተጣመሩ ሰዎች ተጠሉ። ይህንን ፍርድ ሰው እራሱ ላይ እየፈረደ እንዲሄር ነው። ይሄ መቼም አያዝናና። እስኪ ይዩት ይህን ጉድ። እስኪ በጣም መልካም የምትሏቸውን ሰዎች አስታውሱና በጣም መጥፎ የምትሏቸውን ሰዎች አስታውሱና መልካም ተብለው በዛ ተመስግነው ሌሎች መልካም ሰዎችን እንዲያመጡ ታሪካቸው መነገር ያለባቸው እህት ወንድሞች፣ የሰው ልጆች ቀርተው ሰውን በጥርጣሬ እያባሉ እያገዳደሉ ሁሉን ነገር የሚያረክሱ እርኩሳን ደም አፋሳሾች እና የሰውን ልጅ እልቂት እንደው ያባባሱ የሚቀጥሉ ሰዎች ሲጨበጨብላቸው፣ ሲዘመርላቸው፣ ገዳይ ሲጀግን፣ ሌባ ሲሸለም ይህን የግልብጥ ዓለም ሁነት ሁሉም እንዲረዳና ይህንን ሰው ያስገደለው ይህ ነው የእነሱን ቆሻሻ ነገር ይሄንንና ይሄን የሚመስሉ ከዚህም ከዛም ኢትዮጵያ እንደ ኢትዮጵያ የሚያራምዱ በጣም ሳይለንት ሆነው ቁጭታቸውን በተግባር የሚገልጡ ብዙ እናት አባቶች አሉት አሏት፣ ኢትዮጵያ ይሄን ለማወቅ እንደ ተፈራ ማሙ አይነቱና ሌሎች ክብራቸውን የሸጡ ወራዶች ቢሆኑም እንደ ጀነራል ባጫና ጀነራል አበባው ኢህአዴግ ከሰራባቸው ግፍ ላይ ተነስተው መጥተው ራሱን ኢህአዴግን ጥላት በጥርስ ሲገኝ በቆፈረው ጉድጓድ ቀብረውታል። አልተቀበረም ካላችሁ ይህን ምትሉ ሰዎች ተቀብራችኋል፣ ሕወሓትን ጠይቁት። በ15 ቀን ዱቄት ሆኖ የኢትዮጵያ ታሪካዊ ጥላቶች በእርዳታና በምናምን ስም ሳተላይት ስልክ እየሰጡ ዛሬም የሚያሽቃብጡ እነሱ የሚያወሩት ዲሞክራሲና ሰብአዊ መብት ምናምን ሌሎችን በመጨቆና በመበዝበዝ ላይ የተመሰረተ አገነንታዊ ማንነት ያላቸው ኃይላት አጠራቅመው የነዛን ቆሻሻ ሰዎች ተግባር ለትግራይ ህዝብ አውርሰው የትግራይን ህዝብ እንዲያልቅ ከትግራይ ህዝብ ላይ የዛ በሽታ ቀብር እንዳይፈጸም አምጥተው የለጠፉትና ዛሬም እንዳይጠፋ የሚንከባከቡት እነዛ የሰው ልጆች ሁሉ ጠላት የኢትዮጵያ ጠላት ሁሉም ነገር ለነሱ የረከሰ ግብይት ከዋለ ሀላል ነው ብለው የሚያሙ ቆሻሾች ናቸው። ለዛ ነው ሌሎች ተጠርጥረው ከእነንቶ ጋር ከእነንቶ ጋር እቃ አንዳትገዛ የሚል ማዕቀብ እያወጁ ሀገር አፍራሾችንና ደም አፋሳሾችን የመቶ ሰላሳ ሚሊዮን ህዝብ መሪን ዓለም የሸለመውን መሪ የሚዘልፉ ቆሻሾችን በጉያቸው አቅፈው ያሉት መድኃኔ ዓለም በዛም ምክንያት ይሁን በሌላው ማቱን ያወርዳል። እሱን አብረና ያለን ግን እነዚህን ሰዎች ደማቸውን የምንመልሰው ጥረታቸውን ወደፊት በማስሄድ ነው። ይሁዳ አብሮት አለ። ዮሐንስ ቦያለው በየሽንት ቤቱ እያቃሰተ ሲያቃጥር የነበረው ለዮሐንስ ቦያለው መብት ይጠየቃል። ለሞቱ መምራል መብት አይጠየቅ? ለእናቶች ሞት መብት አይጠየቅ? ልጆቹን ትውልድ እያጥ ያለው ህዝብና ሀገር መብቱ አይጠየቅም? የትኛው ሰብአዊ መብት፣ የትኛው ዲሞክራሲ፣ የትኛው ህግ? ሁሉም ነገር እንደ አዲስ ተሰርቶ እንሄዳታለን እንጂ ዓለም ላይ ያሉ ነገሮች ሁሉ ፈርሰዋል ጠፍተዋል ያለ መስሎት ብዙ ሰው እንደዛ እንደዛ ይላል። ያማ ቢሆን ኖሮ ግብፅ ጅራቷን እየቆላች አስር ጊዜ ክስ ክስ የምትሄደው እኮ ከእሷ የባሰ የእሷን ቆሻሻ የሚቃርምና በዛ ቆሻሻነት የሚኖር የረከሰ ግብይቱንና ትርፍና ኪሳሩን ብቻ አስቦ የሚሄድ ዓለማዊ ሁነት ስለምታይ ነው። አማራጭ ብታጣማ የኢትዮጵያን ህዝብና ሀገረ መንግስት ነው የምትማልጅ የምትማጸን። ይቺ ችጋራሞች ቆሻሾች፣ ችጋራማ ይቺ ኢትዮጵያ ችጋራማ ብለው ሲሉ በጣም አልነደዳችሁም? ቅድም ውሳዝ ጋር ያሰማችሁ ያቺ ድሃ ሀገር ኢትዮጵያ ብለው ሲሉ የነሱ እንድነት ነው። ምናልባት የኔን ግድብ የተመኛችሁትን እኔ ደግሞ የኢትዮጵያ አምላክ አስዋን ግድብ ላይ እንዲያደረገው ነው የምሰራው። እስኪ ፍርዱን ፈጣሪ ይፍረድ፣ ብቻ ፍርዱን ፈጣሪ ይፍረድ። ከእኔ ጀምሮ ቆሻሻ ይጠረግ፣ እስኪ ቆሻሻ ይጥፋ፣ በቃ ክፉ ሰው ይጥፋ። እስኪ እግዚአብሔር በኖህ ዘመን በማነው ደግሞ በሎጥ ገሞራና ሰዶም ላይ በነበሩ ታሪኮች ላይ የሰው ልጆች ኃጢአት መቼም ጾታ ከመቀየር በላይ ኃጢአት ሊኖር አይችልም። የሰዎችን አገራት እያፈረሱ ከመሄድ በላይ ውሸትን እንደ ጀብዱ አብዝቶ በመጮህ እና ብዙ ውሸታሞችን በመፍጠር እውነት ለማስመሰል የሚካሄደው እውነት እየተረገጠ፣ ሀቅ እየተረገጠ፣ ውሸት እያበበ እስከ መቼ ነው? እኔ በእድሜ የማየው ቆሻሾች፣ ቆሻሻ ሆኖ የሚቀጥል ዛሬ የኔን ህይወትና ማንነት የቀማው ህዋት ዘመኔን የቀማኝ ህዋትና ውላጆቹ እኮ እስካሁን እያስለፈለፉኝ እኮ ነው። አሁን ሰባት ሰዓት ከሩብ ነው። በዚህ ሌሊት የሚያስለፈልፉኝ የነዛ ሰዎች በሽታ አለ። እንደዚህ አይነቱን በሽታኛ ዘመኔን በዚህ ልክ የሚቀሙኝን ሰዎች እግዚአብሔር መቼ ነው የሚቀጣቸው? መቼ ነው የሚያጸዳል? እና ፈጣሪ ፍረድ የሚለው ላይ እላለሁ። በደሉ ፖለቲካ አደለ። ይህንን ለማድረግ እንሰራለን ይህንን ለማድረግ የምናደርገው ነገር የለም ለእናንተ መብት ለእናንተ ክብር ሲባል የእናንተን መብት የእናንተን ክብር የእናንተን ጥቅም የእናንተን ነፃነት አሳልፈን ሰጥተን ከማንም ጋር ወዳጅነት አልፈልግም በድጋሚ የምናረጋግጥላችሁና ሁል ጊዜም ቢሆን እንዳትዘነጉት የምንፈልገው ሀሳብ ነገር ግን የአማራ ክልል ህዝብ የሚጠቀመው በፍቅር መሆኑን ከልብ እናምናል በግጭት እንዳልሆነ ከልብ እናምናለን። ዛሬ ትንሽ ነገር ትልቅ ግጭት እየፈጠረ ነው። አባቶቻችን እንደሚሉት ሳያኩት የሚደማበት ቀን ይላሉ። በሚገርም ሁኔታ በዚች ሀገር ታሪክ ታይቶ ተሰምቶ የማይታወቅ ነገር እየተፈጠረ ነው። ህገ መንግስትን በተመለከተ ደፍሮ የተናገረው አዴፓ ነው። ብታምን ባታምን መሻሻል አለበት፣ ህዝብ የፈለገው ይሄ እኔ አንቀጽ ነው አይሻሻልም፣ ይሄ ይሻሻል የሚል ምርጫ ህዝብ የፈለገው ይሁን የሚል የመጀመሪያ አቋሚ የወሰደው አዴፓ ነው። ማንም ልኮት አይደለም የተናገረው። እናንተ ከመስማታችሁ በፊት እኛ መድረክ ወጥተን ከመናገራችን በፊት ትንቅንቅ በነበረበት መድረክ የተነገረ ነው ይሄ። ወደ ውጭ ወጣ ነው እኮ። ከውስጥ ተናንቀን ነው ወደ ውጭ ወጣ ነው እንጂ ውጭ ከወጣን በኋላ አይደለም። ትግል የገጠም ነው። እንዴት ነው ካያችሁና ከሰማችሁ በኋላ ልትገልዙን የምትሞክሩት? መመርመር አለባቸው። የእኛን ታሪክ ብታራክሱ የራሳችሁን ታሪክ ነው የምታራክሱት። ይህንን ተመልከቱ። ይሄ ለውጥ የመጣው ከውስጥ ነው። ይሄን ልጅ ገደሉ፣ ሌሎችንም ገደሉ። አብይን ው ሲሰዱ ይውላሉ። ለምን ይሄ ለውጥ የመጣው ከራሱ ከዛው ከህወሓት የበሰበሰውና ኢትዮጵያን ይዞ አበሰበሰ ከተባለው ህወሓት ውስጥ ይወጣ ወይም ምንድን ነው ኢህአዴግ ውስጥ ይወጣ ለውጥ ከኛ ከእኛ ሰምታችሁ ስታበቁ እንዴት እኛን መልሳችሁ ለመስደብ ትሞክራላችሁ? የሚለውን ነገር ይዛችሁ ዛሬ ድረስ የሚጮሁት እነዚህ ርካሾች፣ እኛ አገር ውስጥ እንደው መጣ የተባለው ነገር በሆነ ተቃዋሚ ፓርቲ በሚባል መጦ ቢሆን ያኖሩን ነበር? ጎበዝ የመጣውን ለማፍረስ በዚህ ልክ የተረባረቡት እንዲሁም በነሱ ሰበብ መጥቶ ቢሆን ያኖሩ ነበር ወይ? እባብን የልቡን አይቶ በልቡ አሰዱ አይነት ነው፣ እና ዶክተሩ የሚናገረው ለዛ ነው። ነፍሱን ፈጣሪ እንደው በመንግስተ ሰማያት ያኑረው። የዚህ ሰው ደም ይፋረዳቸው። ለኢትዮጵያ መጥፋት ሌት ተቀን የሚሰሩና የሚያሰሩ ሀገራትንም ሆነ እዚህ ጋር የሚሳተፉ የጥፋት ኃይሎችን ፈጣሪ የነዚህ ደም እስከ ዛሬም እየሞቱ እያለቁ በዜና እንኳን የማይነገርላቸው ለኢትዮጵያ መሻገር ሲባል ኢትዮጵያ እንዳትሻገር የሚሰሩ ኃይላት ሁሉ ደማቸውን ያፈሰሷቸው ወንድሞቼ በኢትዮጵያ ምድር ላይ የደረሰውን መከራ ሁሉ ፈጣሪ ይፋረዳቸው። ለዛ ደም መፍሰስ የለፉትን የሰሩትን ሀገራትም አካላት ፈጣሪ መፍረዱን እማረጋግጥበት ነው። እኔ እንደግለሰብ ማምነው እንደዛ ነው የፈጣሪ ፍርድ በመጽሐፍ ቅዱስ ላይም በተለያዩ በቅዱስ ቁርአንም የማየውን የአሄራ ወይም የምጽአት ዘመንን ሁሉ ፍርድ አሁን ማየት አለብኝ። ሰዎች በሚገባቸው ካልተቆነጠጡ ፈጣሪ እየቻለ የሚችለውን ፍርድ በዚህ ምድር ላይ ካልሰጠ እንዴት ሰዎች ሰማያዊን መንገድ እንዴት ተስፋ ያድርጉ? እነሱን ሊሰበስቡ የመጡት ሁሉ እነሱን ትተው ሌላ ቦታ ገብተዋል። ፖለቲካ ስልጣን አስጠባቂ ሆነዋል። ሰዎችን ከሰውነት ክብር ሁሉ አውርደው በጎጥ በመንደር ከፋፍለው ሁሉን ነገር ለመባላት እያዋሉ ባለበት ሳይ በዚህ ሰዓት ፈጣሪ መጦ ካልፈረደ መቼ ይፈርዳል? የራሴ መደምደሚያ ነው። የራሳቸውን ታሪክ በዚህ ቆርጠን የገባንበት ታሪክ የአማራን ህዝብ ክብር ብለን ነው ተሳትቶልናል።